በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሀገራችን እንደሚታወቀው ፈጣሪ ዓለምን ሁሉ ሲሰራ ለኢትዮጵያ ያደላ እስከሚመስል ድረስ የመሬት አቀማመጡን የአየር ንብረቱን ለፍጡራን ሁሉ መኖሪያ ምቹ አድርጎ ከመፍጠሩም በላይ ኢትዮጵያውያን ደግሞ ሲፈጥራቸው ደግ ረሩ ካለው ለሌለው የሚለግስ ፈጣሪውን አመስጋኝና ለሌሎች ቅድሚያ የሚሰጥ ነው ኢትዮጵያዊ። የቀደምት አባቶቻችን እና እናቶቻችን ለአገራቸውና ለእምነታቸው ጥልቅ የሆነ ክብርና ፍቅር እንደነበራቸው ሰርተውልንና አስተምረውን ያለፉትን ማየት በቂ ነው። ገዳሙ የተመሰረተበት በአብርሃ ወአጽብሃ ዘመነ መንግስት አቡነ ሰላማ ከሳቴ ብርሃንና አብርሃ አጽብሃ ራሳቸው መጥተው ገዳ ደብሩን መስርተው ታቦተ ጽዮንን ቤተ ታቦተ ጽዮንን አስቀምጠውበት በዚያን ወደ ሸዋ አለፉ ላል አባቶቻችን ምላድ በሚላ መጽሐፍ እንዳገኘ እንዳ እንዳስረዱና እንደተረዳ ነው። አርባ ዋጽፋ ኢትዮጵያን ከትግራይ ተነስተው ጎንደርን አልፈው ጎጃም መጥተው መርጦ ለማርያም ጎል ናዝሬት መንግስቶ እያሉ እንግዲህ እየታያቸው ከዚህ ወደ ጸራርያም ያለውን ስሙን የሚያወጡት አገዚያሬ እያገኙ ነበር። ስሙን ከዚህ ቦታ ሲደርሱ ጸራሃርያም ስለታይ መንበረ ጸሎት ስለታያቸው ጸራሪያን ብለው ታቦተ ጽዮንን ታቦቷን አስቀምጠው ወደ ሸዋ ሄደዋል። ከዚያ በኋላ በአስራ ሁለት ታያ ነው መሰለ ታሪኩን ለናንተ ለተወው ባጼ ይኩኖ አምላክ ዘመነ መንግስት ከደብር ወደ ገዳም ተስተላለፈ ገዳም ሆነ። አቡነ ተስፋ ስላሴ በሚባል ጻደቅ አማካይነት ገዳሙ ያንድነት ገዳም ሆነ አደብር ወደ ገዳም ተላለፈ። በሳቸው ጊዜ በአጼ ይኩኖ አምላክ ዘመን ምን ያህል መነኮሳት እንደነበሩ ያ ምላድ የሚባለው መጽሐፍ ይህም ብቻ ነው እንጂ የመነኮሳትን ብዛት አይዘረዝርም። ባጼ ዘርዓ ያዕቆብ ዘመነ መንግስት ግን ወንዶች ሁላ መነኮሳት ሶስት ሺህ የወንድ መነኮሳት እንደነበሩ ለእኒያም ለሶስት ሺህ መነኮሳት ዘጠና ዘጠኝ ጋሻ መሬት መተዳደሪያ ሰጥቷቸው በዚያ ይኖሩ እንደነበረ ምላድ በሚባለው መጽሐፍ ተጽፎ አግኝተነዋል። የለመለው ዓለም ያውቀዋል ይህ ታሪክ ይመስላል። በአጼ ናኦድ ዘመነ መንግስትም እንደዚሁ የአጼ ናኦድ ማይተማቸው አለ። በጣም አጼ ናኦድ ገዳሙን በጣም አድርገው ይረዱት እንደነበረ ይነገራል። ማይተማ የብሩ ማይተም ባይናላ አለ። የእሳቸው ቅርጽ አጼ ናኦድ ብሎ እንትን ያለ ምል እንዲሁም ነገስታቱ በዚያ ሲረዶ አጼ ልብነ ድንግል ዘመን ደረሰ። አጼ ልብነ ድንግል ወደዚህ የመጡበት ምክንያት ልጃቸው፣ ትታመምባቸዋለች። ወለተ መንፈስ ቅዱስ የምትባል ልጅ እሷ ስትታመም መድኃኒት ታጣ። እንዲያው በእያንዳንዱ ቢሉ ወደ ባይሉ መድኃኒት ክታብ፣ ሰፊያዎቹም መናፍስ ጠሪዎቹም ይባላል ቢሉ ቢሉ አለሳካላት ጣልደናለች እንደ ሌላ ነገር የበደን ወረቀ እያስለቀመ እንደ ጦጣ ደን ዝንጀሮ እላ አስቀምጽሎ በጣም በሽታው የከፋ ነበረ። ሲያለቅሱ ከእለታት አንድ ቀን ቅዱሱ ተገልጦ ምስራቅ ጎጃም ይህች ገዳሟ እንዳለች ይህችን ገዳም ነገረና ከዚያ ስተር ትድንልሃለይ ወደዚያ ቀጥል ብሏቸው ተሰወረ። ስለዚህ ልጆቻቸውንም መቼም ንጉሥ ሲመጣ ሁሉን አስከትቶ ነው። ከዚህ ቦታ ደረሱ። ከዚህ ቦታ ሲደርሱ ልጅቱ አድንጋ ላይ እየፈለቀ ይጸበላለች። እዚህ ላይ ዋላሳያቸዋለሁ። እሷ ሰትናቅ ዳነች፣ ልጅቱ ዳነች። ወለተ መንፈስ ቅዱስ ታላቋ ታድራናት። ኋላ በመጨረሻ ስድንላቸው ደብረ መንክራት ወደብረ ኃይላት ብለው ስሟን አወጡ። ለብቻ ይህ ኃይል ሰጭ ነው። እንግዲህ መምህራኖቹ ሲተረጉ በሌላ ጊዜ በመጻፉ እናነባዋለን። ደብረ መንክራት ወደብረ አስደናቂ ናገሩን ቦታ ማለት ነው። ያን ይህን ስም ጸጡ ጸራሃርያም ቀረና ደብረ መንክራት ወደብረ ኃይላት ከዚያን ቀን ጀምሮ በአጼ ልብነ ድንግል ዘመነ መንግስት የወጣ እስካሁን ድረስ ያሰማለ የእነ ጋትራ ልዩ በስማችን ትጠራልና፣ አለች ልዩቱ ታላቋ እንደው ደስ ብሏት የእነ ሀ የተባለ የብዙዎች ነው። የእነ ጋትራ ገዳም በልጆች በሴቶቹ ልጆቻቸው ስም የእነ ጋትራ ገዳም ትሆናለች። ያ ቅዱሱ ቤተ መንግስታቸውም ሂድ ወደ ያላቸው የቤተ መንግስታቸው ታቦት ነበረች። ሀና ቅድስተ ሀና ሂድ እዚያ ቦታ አስቀምጥ ብሏቸው ታቦቷንም መጥተው እዚው ነው አኑረዋት ሄዱ። የእነ ጋትራ ደብረ መንክራት አስደናቂዋና ግሩምበታ የእነ ጋትራ ቅድስተ ሀና ያንድነት ገዳም ብለው ስሙን ሰይመው ሆዱ ታቦተ ጽዮና አርባ ጽባይ ተክሏት ታቦተ ጽዮና ሀና ተጨመረች። ከዚያ ወዲህ የስም እስታሁን ድረስ አለ። ደብረ መንክራት ወደ ብርሃይላት የነት አድራ ገዳም ይባላል። እስካሁን ብዙ አባቶችና እናቶች ብዙ መስዋዕትነትን ከፍለው ብዙ ገዳማትንና አድባራትን ፍጹም ኢትዮጵያዊ በሆነ ጥበብ ከአንድ ዓለት ቤተ እምነቶችን በማነጽ ከቅጠልና ከደም ከአፈር ቀለማትን በመቀመብ ቆዳ ወጥረው ቆዳ ፍቀው ዘመን ተሻጋሪ የሆነ መጽሐፍ ቅዱሳብ የሆነውን ትርጓሜ በምስልና በጽሑፍ እየቀረጹ ለዓለም የሚያስደምሙ ዘመን ተሻጋሪ ሥራ ሰርተዋል። ከእነዚህም ውስጥ ቀዳሚ ተጠቃሽ የሆኑት የክርስትና እምነትን ሲያስተምሩና ገዳማትን ሲመሠረቱ የነበሩትን አብርሃ ዋሕጽማ ማንሳት ይቻላል። ከአክሱም ዘመነ መንግሥት በአራተኛው ክፍለ ዘመን ጀምረው ከሰሜኑ የሀገራችን ክፍል ጀምረው ጎንደር፣ ጎጃም፣ ሸዋ፣ ወሎና እስከ ሶማሌ መቋዲሾ ድረስ ብዙ ገዳማትና ቤተ መንግሥት መስርተዋል፣ አንጸዋል። በዚህ ምስልና ድምፅ ግን የምናነሳው አብርሃ ዋሕጽማ ከሠሯቸው ገዳማት መካከል ውስጥ አንዱን ነው እነጋትራ ሐና ማርያም ገዳም። እመቤታችን የዓለም ቤዛንን እመቤታችንን የዓለም ቤዛንን ተሰዳ ነበርን ልጇን ይዛን ይህ ገዳም ከመዲናችን አዲስ አበባ 282 ኪሎ ሜትር ርቀት ላይ በምሥራቅ ጎጃም ዞን በአወበል ወረዳ የሚገኝ ዕድሜ ጠገብ ገዳም ነው። ይህ ገዳም ከሌሎች ገዳማትና አድባራት ለየት የሚያደርገው ሁሉም ማማኝ ሁሉም ማማኝና ምዕመናን ለሚፈልጉት ታቦታትና ገዳማት ስለት ሲደርስላቸው ስለታቸውን በገንዘብ የማድረስ ልምድ ቢኖራቸውም በዚህ ገዳም ምንም አይነት የስለት የሚሆን የስጦታ ገንዘብ እንደማይቀበሉ የገዳም አስተዳዳሪ የሆኑት አባ ገብረ ስላሴ ይናገራሉ። ስለዚህ የቦታ መለያው አሁን ልመና የለም፣ ታቦታ ቆሞ እርዱን የለም። የንጉሱ ልጅ ነው የመድሃኒ ዓለም ሳይለምኑት ሳይለምኑት አውቀው ሳይለምኑት አውቀው የሚሰጠው አሁን የሚያስገባ አስተኝቶ የመድሃኒ ዓለም ልጆች ናቸው። ስለዚህ ልመና የሚባል በጽሟ ወሬውም አይወሳም። በተጨማሪም ምንም አይነት ሙዳየ ምጽዋት በገዳሙ አይቀመጥም። የገዳሙ ህግ ከመቀበል ይልቅ መስጠትን ከመሄድ ይልቅ መጥራትን ይመርጣሉ። ወደ ገዳሙ የሄደ ማንኛውም ሕመም የሚሰቃይ ሃና ገዳም ደርሶ ሳይፈወስ እንደማይመለስ በገዳሙ የሚኖሩ መነኮሳትና የአካባቢው ነዋሪዎች ምስክርነታቸውን ይሰጣሉ። መሽተኞች ይመጣሉ። ጸበል አለ፣ ግሩም ግሩም ጸበል። ማንም ዓለም አቀፍ ጠቅላላ አልሆን ብሎ የመጣ መሽተኛ አንድ ቀን ሄደናል። አዚ የሚደንቀው ነገር ይሄ ነው። ሁሉ ጠቅላላ ይላል። ያን ጊዜ አዚ ያለችውን ሁሉ አንድ ላይ ነው። መነኮሳት ስንቅ ይዞ የሚመጣ የለም። ምድረ በዳ ነው፣ ሩቅ ነው። ስለዚህ አዚ መነኮሳቶቹ ያላቸውን አብረው ነው አንድ ላይ በቀን ሰውን እስኪ ጠግብ ይበላል። መቆንንም አይጣልለትም፣ እንደሌላ ያ አብሮ ጠግቦ በቃ ይሲል ነው ሁሉም የሚመጠው ሁላ እዚያው አብሮጠን እንደዚህ የመለየው፣ ጸበሉ ልዩ ነው። ማንም በሽተኛ መጥቶ በነጻ ይደናል፣ ገንዘብ ስለሌለ ሀብታም ዳይልም። ይሄ ገዳም ባይደንቃ ሌላ ያለ ሁሉንም ባንድ ነው። ሰው ክቡር ነው። የምታዩ ወንድም ከንታታ ክብር የማታዩ እግዚአብሔርና ክብር አለው ማለት ውሸት ስለሆነ እግዚአብሔር ማምለክ ባልንጀራን እንደራስ መውደድ ህጎቹ መንግስተ ሰማያት በር ስለሆነ ስለዚህ ያን ነው የቦታ ጠቅላላውን መታወቂያው ነው። ገዳሙ የሚተዳደረው በግብርና ብቻ ነው። ባአጼ ዘር ያዕቆብ ዘመነ መንግሥት 99 ጋሻ መሬትና 3000 በላይ መነኮሳት በገዳሙ እንደነበሩ በገዳሙ ውስጥ የሚገኘው ምዕላድ የተሰኘው መጽሐፍ ላይ ሰፍሮ ይገኛል። ወደ ገዳሙ የሚመጣ ማንኛውም ጸበልተኛ የሚመገበውን ስንቅ ይዞ ባይመጣም ምሳና አራቱን እንዲሁም መጠለያ ከገዳሙ በነጻ ይገለገላል። በተለይ ገዳሙ በተፈጥሮ ጥበቃ ላይ የበኩሉን ድርሻ እየተወጣ ይገኛል። ለዚህም ማሳያ የሚሆን በገዳሙ ዙሪያ ከሦስት መቶ ሺህ በላይ የሀገር በቀል ዛፎች ይገኛሉ። የእነጋትራ ሃና ማርያም የገዳሙ አስተዳዳሪ እንዳሉን ገዳሙ የቸገረው የውሃ ጉድጓድና መብራት ብቻ መሆኑን ይናገራሉ። መብራትም የለም አይታችሁታል? ዋይ ይሄን ግዙፍ ግንብ ስንገነባ እንግዲህ ያይታል ባያተከሻነ በተከሻኛው እኛው ራሳችን ነው እየተሸከምነ ነው። እንግዲህ ቢኖረን ኑሮ እንዴት ደስ ይለን ነበረ። ግን እኔ ብቻዬን ነኝ። የቦታው መቼም የተመቸ ነው ለዚህ ዘመናዊ ትምህርት ቤትም ጭምር እኩል ሰዓት የኢትዮጵያውን ትምህርት ማለት ፈለገየው ህይወቱን ውጭ እኩል ሰዓት የዘመኑ ተምረው ጠቅላላ እዚህ ፈልተው ለኢትዮጵያ ታሪክ ቅርስ እንዲሆኑ እሱን እያንዳንዱ ቢመጣ ገንዘቡን በእኛ ሳይሆን ለእኛ ለገዳሙ ገንዘብ ምንገ ጽህፈት ቤት ምናምን አላቆምም። ግን ልጆቹ ለምሳሌ ያለ አይደል ያሉት እነሱ ጠቅላላ ቢደርስ እና ያን ትምህርት ቤት ተሰርቶ የተማሪዎቹ በቀን በአመት ልብስ ተቆርጦላች አሁን ልመና የለም። ተማሪ አቆሟል። ታሪክ ጠፍቷል። አሁን ቀባሪም የለም፣ ቄስም ጠፍቷል፣ የለም እዷል። ሁሉም አሁን ቤተ ክርስቲያን ተዘግታለች። ዲያቆን የሚባል የለም፣ ትምህርት ቤት የሚባል የለም። የኢትዮጵያነት ተረስቷል። ግዙ ቤተ ክርስቲያን ቋንቋውን ይዘዋለች። እዚህ ልጆቹን አስተምረ ምዕመናን መጥተው እሑድ ቅዳሜ እንዳስቀጥስ እንደ ግብጽ አስቀጥስ ነበረ። ምዕመናኖች እሑድ ቅዳሜ አዚያ ነው አሁን በክረምት ልጆቹ ጠቅላላ ምዕመናን የሚከርሙ አዚያ ነው ሲማሩ አዚያ። ወዲህ የሰንበት ትምህርቱ ቤት የግብጽ ማለት አትዩ ጠቅላላ፣ ሌላ ተቋም የበለጠ ተቋም ነው። ስለሃይማኖት ማን ብንጠይቅ እንደርስበታል፣ ልዩ ነው። ስለዚህ መልሰን መስርተን የሰው ዘር እንድናተርፍ ነው። እዚህ ቦታ ምንም የለበትም፣ ንጹህ ነው። ምንም የለም፣ ምንም የለም። ሁሉን ሸፍነን ጠቅላላ፣ ግን ትውልድ መቅረጫ ቦታ የተሰጠ እንደዚህ ያለ ቦታ የለም። ትውልዱን እንደገና አባዲስ የጥንቶቹን ታሪክ እንንገረው እንዲህ ነበርክ እኮ የማንዘር ኧረ ወደዜት የማንዘር እንበልና አዎ የጥንቱን ኢትዮጵያውያን እንመስረት ልጆቹን እንቅረጻቸው ምዕመናን ይንጡ ይማሩ ቢያንስ ውድ ቅዳሜ ያዚ መጥተው ሰንብተው ሲማሩ ሰንብተው ይሄዱ ልጆቹን በፍቅር እናሳድጋቸው ይንጡ ምዕመናን ከሌሉ ገዳም የለም ምንጮቹ ምዕመናን ናቸው ምዕመናን በፍቅር እንሳባቸው በፍቅር ስበን እነሱ ልጆቹን እንቅረጻቸው ፍቅር እናሳድርባቸው ማን ምን እንደሆነ እንንገራቸው። ታሪካችን ባለ ታሪክን ነን እና ስለዚህ ጠቅላላ የን ነው ምንም ማስተካከለው፣ ምዕመናንን እንንከባከብ። እናት አባት የሚታዘዙ ለፈጣሪ የሚገዙ ለአገር ለወገን ቅድሚያ የሚሰጡ ትውልድ እንዲቀረጽበት ነው ያብነት ትምህርት ምላችሁ። በአሁኑ ሰዓት ያለውን ታውቃላችሁ። ጎንደሬ ትግሬ፣ ወሎ የውርጄት ነው ለአገሪቱ በእውነቱ ለማ በጣም በጣም ልንሰማ የሚቀዘ ስለዚህ አባቶች፣ እናቶች፣ ወንድሞች እህቶች ስለ አንድ ሀገራችን አንድነት እንጸልይ እናልቅስ ወይን በል። እንቅልፉ ይቅርብነ መብሉም ይቅርብነ ለትንሽ ቀን እናልቅስ። አገር የእናት ሞት በአገር ይቻላል አገር ከሌለ መኖር ስለማይቻል፣ ስለ ኢትዮጵያ አንድነት እናልቅስ ወይን በል። ሁላችንም የማስተላልፈው ቢኖር ባጭሩ ነው። የገዳሙ በረከትና ረድኤት በሁላችን ላይ ይደርብን። ወስብሐት ለእግዚአብሔር። እማ ቤታችን ያለም ይዛን ተሰዳ ነበር ልጇን ይዛን። እንዲያ አርጊዘሽ ወለድሽ ወይ ወልዷ አምላኬ